ሰላም አለይኩም ወረህመቱላሂ ወበረካቱ የልጅ አህመድ ዩቲዩብ ቻናል ተከታዮች ሰላም ናችሁ? እኔ ደህና ነኝ። ዛሬ ደግሞ ያው በሌላ ቪዲዮ ካች ብያለሁ ማለት ነው። እንግዲህ ዛሬ ማሳያችሁ ቤት ይለያል። ከስተዛሬው ዛሬው ካቀረብኳቸው በጣም ምርጡ ነው ማለት ነው። ይሄ እንግዲህ የምታዩት ከፊት ለፊቱ ነው ፍሬንች ዶራ ነው ማለት ነው። በሩ ያው እንደምታዩት ተሰርቷል። ወደ ቤት ምናምን አስቀምጠውት መሰለኝ። ሌላውን ከመስታወት ውጭ ሁሉም አለ ማለት ነው። ይሄ እንግዲህ ፊለፊት እያያችሁት ያላችሁት ሳሎን ነው ማለት ነው። ያው ማቴሪያል ምናምን በመሰራት ላይ ነው አሁን ያለው ራሱ አልወጣምና ነው ይሄ ውስጥ የምታዩት እና ሳሎኑ ሰፊ ነው በጣም አሪፍ ነው ይሄ የምታዩት ደግሞ ኮርኒስ ነው በሚገርም ሁኔታ ነው የተሰራው በጣም ነው የሚገርማችሁ ግን እኔ የተደመምኩበት አምሮኛል ማለት ነው በጣም ሰፊ ነው እንግዲህ ሳሎኑ ይሄን ይመስላል ወደ ሌላ ክላስ ደግሞ እስኪንሂድ ይሄው የሌለኛ ክላስ ነው የአልጋ ክላስ ይመስለኛል ግን በጣም ሰፊ ነው። ይሄ ቦታው ሶስት መቶ ካሬ ነው ማለት ነው። 78 ቆርቆሮ ነው የተሰራበት። ይሄን ይመስላል እንግዲህ እንደምታዩት። ወደ ሌላኛው ክላስ ደሞን ሂድ እስኪ። ይሄ ኮልደር ነው እንደምታዩት፣ ኮልደሩ ነው። ይህ ሻወሯ ናት። ሻወሯ ሻወሯ ብቻ በነገራችን ነገራችን ላይ እንዲሰሚ ያልተሰራችው ሌላው ተሰርቷል። እሷም ታልቃለች ማለት ነው። እቺ ሌላኛ ክላስ ናት። ለኪችን ምናምን ነው ያሉት ለኪችን እቺ ደግሞ ሌላኛ ክላስ ናት፣ ቻት ሌላኛ ክላስ ናት ማለት ነው። እቺ በጣም የሚገርማችሁ አበደ ቤት ነው። ውዴት ስላልወላይ ወደ ደግሞ ቤቱ ቁመቱ ቁመቱ በጣም የሚገርም ነው። ይሄ ደግሞ ውጭ ላይ ነው፣ ኩሽና እና ሽንት ቤት ምናምን የሚሰራበት ቦታ ነው። ሰፊ ቦታ አለው ከኋላ ማለት ነው። ይሄ ደግሞ ቤቱን ከኋላ በኩል ሲታዩት ነው። የፊቱ ከፊት በኩል ነው በር ማለት ነው ያሳየኋችሁ። ይሄ ከኋላ በኩል ስታዩት ይሄን ይመስላል ገጽታው። በጣም ረጅም ቤት ነው የሚገርማችሁ። ለቀቅ ያለ ቤት ወደ ላይ በጣም ነው ደስ የሚለው። ይሄ ያው ከውጭ ወደ ውስጥ ስትገቡ ኮሪደሩ ምን እንደሚመስል ማለት ነው ይሄ በድጋሚ ለማሳየት ያህል በፍጥነት ይሄ አንደኛው ክላስ ነው። ይሄ ሁለተኛው ይሄ ሶስተኛው ይሄ አራተኛው ር አናት አምስተኛ ማለት ነው ይሄ ሳሎኑ ነው። ስድስተኛ ክፍል ማለት ነው። ስድስት ስድስት ክፍል ነው ቤቱ፣ እያንዳንዱ በሚገርም ሁኔታ በጥራት ተሰርቷል ማለት ነው። እና ይሄንን ቤት ምትገዙ ካላችሁ ታሳውቁናላችሁ። የሚገርማችሁ ማለት ነው፣ ቆጣሪ ገብቷል። መጀመሪያ ሳስጎበኛችሁ አይታችሁ ከሆነ ውሃ ገብቷል፣ ሁሉም ነገር ገብቷል ማለት ነው። እና ቤቱ በራሳቸው ስም ራሱ የዞረ ነው ማለት ነው። አዙረው አስመዝግበውታል ሕጋዊ ያርቅ ተደርጓል ማለት ነው። እና ይህንን ቤት መግዛት የምትፈልጉ ካላችሁ 0922699 በመደወል ያሳውቁን።